እና ይሄ ለውጥ ደግሞ ሲታይ ሩሩ ግን ማመስገን ጥሩ ነው ማለት ግድ ነው። እንኳን እሷ እሷ ገና ልጅ ነች። ትልልቅ የምናቃቸውን ትልልቅ ሴቶችም ሄደው ተቆራርጠው ተገጣጥሞ ይመጣሉ። ምንም ችግር የለውም እኮ በእንደዚህ ሴት ነው እኮ መቅናት ያለበት። ወንድ እንዴት ይቀናል? አሁን በሴት ለውጥ ምን ያስቀናል? ቆይ ሳስበው ሳስበው ግን ጠይቀው ጠይቋት ማለት ነው ጠይቋት እንዴ ብለዋለች መሰለኝ። እዛ ነው አሁን እንዲ ግብግብ ያደረገው። ሳስበው ሳስበው ነጥ ጥያቄ ጠይቋት፣ እሷ ደግሞ እንዴ ብለዋለች። አላሳይም ወይ አልክም አላስ እንዴ ብለዋለች መሰለኝ። ቅም እንዲያደረጋት የእሷ ልውጥ እንዲግብግብ ያደረገው። ቀልደኛለች እንዴ እሷ ትተዋለች። አይ እንዲሁ ሳስበው እንዲ ወንድ ልጅ እንዴት በሴት ልጅ ለውድ ይቀናል? የሚል ገርሞኝ ነው አሳደ ሴት እንደዚያ በቃ ሊቀና አይችልም ወንድ ልጅ። አሁን እንደውም ሴት ልጅ ሲያምርባት ዋው ምናምን ብሎ ነው የሚያድንቀው። አለ ሴት ትቀና እሺ፣ ሴት በሴት ትቀናለች። እሱ ኦፍኮርስ ይሄ የታወቀ ነው የምናውቀው ነገር። ወንድ ግን እንዴት ሴት ይቀናል? ይዘው እኔ የቤታ ነገር ምን ለምስል ታውቂያለሽ? በቃ እንደዚህ አንድ ሴት እርጉዝ መሆኗን ሳታውቅ ወላ ትብላ ትሰማለሃ ወይ ታያለህ ክንጃ። እንደዛ ነው ንጉት ማርያ አንድ ጊዜ ነው ሽጉ ያለችው። በጣም ጎበዝ ነች ማለት ነው። ሰዋኩ አፉ ባለጌ ነው። አሌክስ እንዳይሰድበው። አሌክስ ምን አደረገ? ለምን የሚሰድበው አሌክስ እና ተሰድቦ አፍ የለም እንዴ? ሰ ይነገረዋል። ማን ነው እሱ? ማን ነው? ይዝ ለእኔ ኮ ማለት ኮ የጥፍሬን ቆሻሻ ያህል የማልቆጥረው አንድ ተራ ሰው፣ ተራ ማለት ነው። የእግሬ ንጣቤ እንኳን ለሱ በጣም የሚበዛበት ማለት ነው።

ዋናው ኮማ አሁን ቅድም ትናንትና ትናነ ቪዲዮ እያየው ነበር። ከዛ በኋላ ስራ ስለገባኝ ተቆራጦ እያየው ማናፍች የድሬዳዋ ልጅ ማን ነበረች? ዱባይ የምትኖረው ስሟ ማን ነበር? አምጣልኝ ና የምትኖረው አዎ እሷ ስትናገር እያለቀሴ ስትናገር ሰምቻት ነው። በጣም ያሳዝነኝ። እግዚአብሔር እሱን ጨዋ ነው እኮ ድሮ ነበረ የምሳደበው ምናምን፣ አሁን ትቶ ሰላማዊ ሰው ነበረ። ከዛ በኋላ ደግሞ እስር ቤት እንደገባ ሰምቻለሁ። በእስር ቤት ነበር። ያው እውነቷን ነው የተናገረችው፣ አይደለም አሜሪካ። በጣም ያሳዝንኛ ስወትል ጂጂ ምትባየው በብሎክቻው

ሰላማዊ ሰው ነው። አሁን ላይ ተቀይሯል። እንደዚህ በቸገረው ሰዓት ካልተም ከዛ ብዙ ሰው ስትረስ ውስጥ ይገባል። አግኝቶ ማጣት በጣም ትልቅ መጥፎ ነገር ነው። አይስወ ወደ ጭንቅላት ማስፈልገውን ነገር ነው የሚያሳስብህ። እና አሁን ላይ እንደዚህ እርድ ብሎ አፋውጥቶ ካልተረዳ አይዞህ ከጎንንን ካልተባለ አንድ ነገር ከሆነ በኋላ ወይኔ ብሎ እያለቀሰ ፕሮፋይል ፒክቸር ማድረግ ተገቢ አይደለም። በህይወት እያለ ነው ሰውን ልጅ መርዳት፣ አይደለም አንድ ነገር ከሆነ በኋላ ወይኔ ባረኩ ብሎ መቆጨት ምንም አያስፈልግም። እና ይህ ልጅ የምር መጥቶ እንደዚህ ብሏል። በህይወታችን አይተነው አናውቅም እንደዚህ ፊልም። እንግዲህ ማን ለብዙ አመት ነው የማውቀው ቲክቶክ ከጀመርኩ ጀምሮ አውቀዋለሁ። እና በህይወት እያለ አሁን አግዙ ባልን ሰዓት ሁሉም ሰው ቢያግዛው ደስ ይለኛል። ቢካዝ ነገ የሆነ ነገር ቢሆን ማዘናችን ይቀርም ምንም ቢሆን ማለት ነው። ስለዚህ የሆነ ቤቱን ምናምን አንድ ሰው ቤት ይከፈትለትና፣ እግዚአብሔር ሁላችንም እናግዘው። በጣም የሚያሳዝን ልጅ ነው። እኔ ደስ ይለኛል። ኩማ ማለት ነው ከምንም ነገር ውስጥ የሌለበት ልጅ ነው። ሰላማ እኛእኛን ላስሰድ አሜሪካን ምናምን ይላል ነው የሚበጣጠሰው። እሱን እርዳ ያለው የለም። ደህና ለራሱ የታሸገ ምግብ እየመጣለት በሳምንት አንድ የሚበላ ሰውዬ እሱን ለመርዳት አይችልም ግን ግን የምንጨምር ላይ ቃል ተቸገርም እያለ ነበርኩ እሱ የታ ቃል እሱ ቢካዝ እሱ ብቻ እሱ ብቻ እንዲታገዝ እሱ ለሱ የእሱ ጊፍተሮች ወደ ዛይሮ ጊፍት እንዳይሰጡ ነው። አነቃቃሚ እና አይኑን በአመት ስናውቀው አንድ ቀን ቸገረኝ ሲል ሰምት ነው አቅም ገብቶ ሲስቅ ሲጫወት ነው የምናውቀው። ልጁ ከታስሮ ከተፈታ በኋላ የለም ብዙ ጊዜ አይገባም፣ አንዴ ነው ሲገባ ማይወራሉ ብዙ ጊዜኮ አውርቼው አላውቅም። የሆነ ጊዜ ነው ድሮ ላይቭ ሲገባም ደግሞ ሊሆኑ አንዱ ለት ጊዜ አውርቼው አውቃለሁ። በላይቭ ላይ ነች። እኔ ከነገርኩህ ከቲክታክ ላይ ካለ ሰው ጋር ስልክ ቁጥር ምናምን አልለዋወጥም ከማንም ጋር ታውቃለህ። ትንሽ ሰዎች ናቸው ነው